ችግር ይፈጠር ነበረ። ምክንያቱም አሁን ደረጃ እያሰበ ያለው ጊዜው አይደለም። ጊዜው ሲደርስ ሁሉንም ነገር ለሚስቱ ነግሮና ነገሮችን በመልክ በመልክ አስይዞ ሁሉንም በጊዜው ለማድረግ ነበር እየጣረ ያለው እንጂ እስከም ተደብቆ እንደማይቀር ሁሉም ነገር ያውቀዋል። አቢጌል ግን ይህንን ነገር ለማበላሸት፣ ምክንያቱም ምንም የምታውቀው ነገር የለም እንዲሁ ዳጣን ስለምትጠላት ብቻ አባዬን ትመስላለች፣ ውሃንም ትመስላለች ብላ ስለተጠራጠረች ና ቢሆን ችግር ይፈጠራል በቤት ውስጥ ሰላም እንደማይፈጠር ግልጽ ነው ግን እሷ አባትየው ሰውየውን ለመጉዳት ሳይሆን ዳጣን ለመጉዳት እያደረገች ነው ያለችው። አሁን ተሳክቶላት ጸጉሯን ወስዳ ቢሆን ኖሮ፣ አልተሳካላትም እንጂ፣ ተሳክቶላት ቢሆን ኖሮ ቤቱ ውስጥ በጣም ችግር ይፈጠር ነበረ። ለዚህ ምክንያት ደግሞ ሰላም ደርሳባት፣ ምን እየሰራሽ ነው ብላ አስደንግጣት፣ እንደውም መቀሱን በእጇ ላይ ስታይ ራሱ ሰላም በጣም ተደናግጣ ነበረ። ሰላም እንደውም ያስበችው እንዳለ ጸጉሯን ቆርጣ፣ ወይም ደግሞ በጸጉሯ ቀንታባት የሆነ ነገር ልታረጋት አስባ ነበረ፣ እንደዛ መስሏል ነበር። ሰላም ግን እንደዛ አይደለም። ያው ለማንኛውም አብጌ ያሰበችው ነገር አልተሳካላትም ውድቅ ሆኖባታል፣ ማለት ነው። ዳጣም እንግዲህ የአቢጊል እዛ ክላስ ውስጥ መገኘት በጣም አስደንግጧ አልነበረ። ሰላምም በጣም ገርሟታል። ምክንያቱም መቀስ ይዛ ነው። ለዳጣም ስትነግራት እኔ ከፈለገ የጸጉሬን ራሱ እንዳለ ቆርጬ ልሰጣት እችላለሁ፣ እሷን ካስደሰታት፣ ወይ ደግሞ ጸጉሬ አስቀንቷት ከሆነ ብለው ነው ያሰቡት። እሷ ግን እንደዛ አልነበረም። ከትልቅ ችግር ሰላም ሁሉንም ነገር አድናለች፣ ማለት ነው። እዚጋ ዲኤንኤ ተወስዶ ጸጉሯ ተወስዶ ዲኤንኤ ቢመረመር ኖረው በተለይ ትልቅ ችግር የሚፈጥርበት ለአባትየው ነው። ምክንያቱም ያው ሚስትየዋ እንዴት ተዋሸኛለ እስከ ዛሬ ድረስ ሌላ ምስጥርም ከጀርባህ ይኖራል ብላ ሌላ ሌላ ጣጣ ውስጥ ልትገባ ትችል ነበረም። ስለዚህ ሰላም እንደ መልአክ በሉ ደርሳ ሁሉንም ነገር አክሽፍ አባታለች ማለት ነው። በሌላ በኩል ደግሞ አሁን አቢጌል እያሰበች ያለችው ዳጣ ሁሉንም ነገር ወስዳብኛለች፣ የእናቴን ፍቅር፣ የእህቴን ፍቅር፣ የአባቴን ፍቅር፣ በቃ ቤተሰብ ውስጥ በጠቅላላ ያለው ሁሉም እሷን ነው የሚወዱት እኔን አይወዱኝም ብላ ቅናትም ይዟታል። በዛ ላይ ደግሞ ደግሞ ናታንን ትወደዋለችን። ከናታን ጋር ሌላ ችግር አለባት። ናታን እሷን እንደሚወዳትና እንደሚፈልጋትም ስላወቀች በብዙ ነገር ቅናት እያያዛት ነው ማለት ነው በዳጣ ላይ። ስለዚህ አሁን አሁን ላይ ቀላል ቀላል ነገር ነው እያደረገች ያለች። ወደፊት እንደውም በቃ ለዳጣ ከዚህ በላይ ችግር ልትፈጥባት ትችላለች ማለት ነው። ምክንያቱም ዳጣ በጣም ምስኪን የዋህና ሰው የራባት ሰው ነች። እንግዲህ አሁን በደካማ ጎኗም ገብታ ከዚህ የበለጠ ልታጠቃት ትችላለች ማለት ነው። ግን ዳጣ አሁን ድረስ እህቷ እንደሆነችና ለእሷ ፍቅር እንዳላት ምንም ምንም ነገር በቃ እዛ ቤት ውስጥ ብቻ ከነሱ ጋር በፍቅር መኖር ብቻ ነው የምትፈልገው። አቢጊል ግን ሁሉንም ነገር ወስዳብኛለች፣ የእናቴን ፍቅር በቃ በጠቅላላ ሁሉም እሷን ነው የሚወዷት። ውሃ እንኳን ሳይቀር ከእሷ ጋር ነው ብዙ ጊዜ የምታሳልፈው። ስለዚህ እኔን ማንም አይወደኝም ብላ የበታችነትን እየተሰማት ነው። በአንድ በኩል የበታችነት እየተሰማት ነው፣ በሌላ በኩል ደግሞ ናታንን ወስዳብኛለች። ምክንያቱም ናታንን በጣም ስለምታፈቅረው ናታን ወደ እሷ ነው እያደላ ያለው ብላ እያሰበች ስለሆነ በየአቅጣጫው ለእሷ ተንኮልና ደባ ነው እያሰበችላት ያለችው። እስከ ዛሬ ድረስ እንግዲህ ያው ብዙም አልተሳካላትም። ከወር ወርቁ በትንሽም ቢሳካላት መጨረሻ ግን እሷ እንዳሰበችው አልሆነም ማለት ነው። አሁን ደግሞ ትልቅ ችግር ውስጥ ልትጨምራ ነበረ ግን ለጊዜው አልተሳካላትም ማለት ነው። ሰላምና ዳጣ ያላቸው ፍቅር በጣም የሚያስደስት ነው። ምክንያቱም ሰላምም ያው በጣም ፍቅር የሆነች ነች። እንደ ሰራተኛ አይደለችም። ዳጣን ከመጣች ጀምሮ መታያት በቃ አንድ እንደ የእናትነት ስሜት ነው እየተሰማት ያለው። ያ ችግር ከተፈጠረ በኋላ እራሱ ዳጣ ለምን ከኔ ጋር ትተኝም? ብለው እንደ እናትና እንደ ልጅ ተቃቅፎ አብረው ነው ያደሩት ማለት ነው። በጣም ምችት ብሏቸው ዳጣም በጣም ሰው ስለናፈቃት፣ ሰላምም ደግሞ ያው ምንም ሰራተኛ ብትሆንም የራሷ ችግሮች ስላሉባት ምክንያት ምክንያቱም ልጅ መውለድ ትፈልጋለች። ይህንን ህይወት መኖር አትፈልግም እስከ መጨረሻው ድረስ ግን እዚህ ላይ ህይወት ያው ከባድ ስለሆነ ይዞ እዚ ያስቀርቷታል። ደጋግማ እንደውም ልጅ አለሽ ወይ ብላ ከዚህ በፊትም ጠይቃ ነበር። አሁንም ስትጠይቃት የወለድኩ መስላለው ስትላት አዎ ትመስያ ያለሽ ብላታለች። እንግዲህ ሰላም ልጅ ይኑራት አናቅም፣ ግን አሁን ላይ ዳጣን ግን እንደ ልጇ ነው በቃ እያሰበቻት ያለችው፣ እንደ ልጇ ነው የምታያት። ተሳሳላት፣ ታሳዝናታለች፣ ለእሷ በጣም ታስባለች። እና ፍቅራቸው በጣም ደስ የሚል ነው የሰላምና የ ዳጣ ማለት ነው። ይህንንም ስለምታይ ነው አቢጌል በዳጣ ሁሉም ሰው እሷን ይወዳታል ብላ እየቀናችባትና በሄደችበት መንገድ በሙሉ ባገኘችው አጋጣሚ በሙሉ ዳጣን ለመጉዳት እየሞከረች ያለችው ማለት ነው። አቢጌል እንግዲህ አባት የሆነ አቶ ትወደኛለህ ወይ ከኔና ከውሃ ማንን የምትወደው ብላ ስትለው እሱ ግን ውሃንም ብቻ ሳይሆን ዳጣንም ጨምሮ ሁላችሁንም በኩል ነው የማያችሁ ብሎ በምሳሌ ከጣት ከአንዱ ጣት ከአንዱ ጣት እንደማይበላለጠው እኔም እናንተን ማበላለጥ አልችልም ብሎ ሲል፣ ዳጣ ለምን ብላ ጥያቄ ጠይቀዋለች። እሱም መልስን ባይመልስላት፣ በቃ እሺ መጀመሪያ አንቺን ከዛ ደግሞ ውሃ ነው የምወደው ብሎ ነገሩን አስተባብሏል ማለት ነው። እናም ብር ስትጠይቀው፣ ብር ለምንሽ ነው አልሰጥሽም ስላላት፣ እወድሽ ያለው ትሉኝ ያላችሁ እንጂ አትወዱኝም ወደሚለው ድምዳሜ ደርሳለች ማለት ነው። ምክንያቱም አባትየውም አስር ሺ ብር ሙሉ ጠይቀችው፣ ለአስር ሺ ብሩ በቂ ምክንያት ስጭ ንገሪኝና እሰጥሻለሁ ሲላት፣ እሷ ደግሞ በቂ ምክንያት የላትም ምናልባትም እንደው ብሩን ከተሰጣት ከተሳካላት ዳጣን ለመጉዳት መንገድ ለማመቻቸት ብሩ ከጠቀማት ነው እንጂ ሌላ ብሩን ምንም እንደማታደርግበት እናውቃለን። ግን ዴኒል ታስመረመርበት ነው ብለን እንዳናስብ ጸጉሩን አልወሰደችም። እንግዲህ ወይ ሌላ መንገድ ተጠቅማ በብሩ ዳጣን ለመጉዳት ብቻ ነው የምታደርግበት። እሱ ግን አብሳማኝ ምክንያት ካልነገርሽኝ በስተቀር በፍጹም አልሰጥሽም ብሎ እንቅጩን ነግሮ ከልክሏታል ማለት ነው። ሰላሚና እንግዲህ ሰላም ማለት ለዳጣ ያላት ነገር ሁላችንም የምናቀውና በጣም የሚያስደስት ነው እና ደግሞ ናታን በቃ በጣም እንደሚወዳት እንደ እንደተመቸችው ከዚህ በፊትም ጠርጥረዋለች። ዛሬ ደግሞ በግልጽ ትወዳታለህ ወይ ብላ ብትለው ያው በያፍርና ብሽኮረመምም፣ ግን እንደሚወዳት በጣም ያስታውቅበታል። አብጌል እንደምትወደው እና ለምን አትረዳትም? መረዳት አለብህ እኮ ታፈቅርሃለች ብላ ስትለው ማወቅም እንደምታፈቅረኝ ማወቅ አልፈልግም ብሎ ምንም መልስ ሳይመልስ በአጭሩ ቀጭቶባታል ማለት ነው። ምክንያቱም ናታን እዚህ ጋር በቃ ግልጽ ነው። ከዚህ በፊትም እናውቃለን በፍጹም ለሷ ምንም አይነት ፍቅር ምንም አይነት ስሜት የለውም በቃ እዛ ቤት ስለሚኖር ብቻ ከሷ ጋር ያወራል ይስቃል ይጫወታል እንጂ ለእሷ ምንም አይነት ስሜት የለውም። በቃ ከእህትነትና ውጪ ምንም ፍቅር እንደሌለው ለሰላምም ነግሯታል። ሰላም ግን ዳጣን በጣም እንደሚወዳት እሷም ለሱ እንደምትገባውና በጣም ጨዋ እንደሆነ እኔ ራሱ ልጅ ቢኖረኝ እንዳንተ አይነት ልጅ ቢኖረኝ ነበረ በቃ መመኘው በጣም መልካምና ጥሩ ነህ፣ ስለዚህ ዳጣ ላንተ ትገባሃለች ብላው እሱም አታሳፍሪኝ፣ ግን እሷ እሺ አትልም እንጂ እኔም ቢሆን ደስ ይለኛል ብሎ በግልጽ ያው ባያወራትም ግን እሷ ማውቃበታለች ስለዚህ ያው ናታን ዳጣን እንደወደዳት ግልጽ ነው። ከዚህ በፊትም ባለፈው እንደሚወዳት ሊነግራት ሲል ነው እነዛ ባይደርሱበት፣ እናትየውና አቢጌል ባይደርሱበት ኖሮ ቀጥታ አፈቅርሻለሁ ወይም እወድሻለሁ ሌላ ነበር። እነሱ ግን ደርሰው ስላቋረጡት ነው እንጂ ናታን ዳጣን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ማለት ነው። አቢጌል እንግዲህ በሄደችበት ሁሉም ነገር አልሳካ ይበላት እንጂ እናቷንም ወደ እሷ አስተሳሰብ ምክንያቱም ለዳጣ ያላትን ጥላቻ እንድታንጸባርቅ ባገኘችው አቅጣጫ እየጣረች ነው ያለችው። ዛሬም ቢሆን እና አባቴን ዳጣ አባታችንን ነው የምትመስለው ስለዚህ ትኩር ብለሽ ብታያት ብትላት፣ እናትዋ ግን ባለፈውም ዳግም ይሄን ነገር እንዳታነሽ ብላት ነበረ። ዛሬም ደግሞ አንሳተ አባት አስቆጥታታለች ማለት ነው። ያው አባቴ ብር ከለከለኝ እኔን አይወደኝም፣ ለዳጣ ምንም ብር አልሰጣትም እሷ ግን ለእኔን ከልክሎ ለዳጣ ሰጣት ሲላት፣ እናትዋ ያው እንግዲህ ብሩ ባያስፈልግሽ ነው እንጂ ይሰጥሽ ነበረ፣ ስለዚህ ብሩ አያስፈልግሽም ብላ ብትላትም አብጌል ግን ሱም ለኔ ፍቅር የላችሁም። እሷን ይወዳታል ከኔ አብልጦ ለሷ ሰጥቷል። ስለዚህ እሷ የእሱ ልጅ ነች ብላ በትክክል አስረግጣ ብትነግራትም እናትየዋ ግን ተቆጥታታለች። ብትቆጣም ግን እናትየዋ የው ስትደጋግምበት አእምሮ ውስጥ ሌላ ነገር እየተፈጠረ ነው። ምክንያቱም እንዴት እንዲህ ልትልቻለች ብላ ማሰቧም አይቀርም። እንደገና ደግሞ ይህንን ነገር በቃ በጣም ልትገፋበትና እሷ አቢጊል ወደምታስበው ሀሳብ ዛሬ ባይሆን ነገ መምጣቱ አይቀርም። ሁሌ አቢጊል እንደዚህ እያለቻት ወደ ጥርጣሬ ውስጥ እየጨመረቻትና ያልሆነ ነገር እንድታስብ እያደረገቻት ነው ማለት ነው። ለማርታ አቢጊል የነገረቻት ነገር በግልጽ ባትደግፈውም ግን ውስጥ ውስጧን እየከነከናትና ወይም ደግሞ ልክ ትልትሆን ትችላለች እኮ ብላች እንደሆነ የምንረዳው ምንም ሳያስበው እና ባልጠበቀው አጋጣሚ ማለትም ደረጀን ዲኤንኤ የሚመረመርበት ቦታ የት ነው ብላ ስትጠይቀው እሱም እንግዲህ የውፈሰ ያለበት ዝላይ አይችልም እንደሚባለው ሆኗል ማለት ነው። ጥያቄውን ገና ስታገርብለት በጣም ድንብርብሩ ወጥቶ እንደውም ከአቢጊል ይልቅ እሱ በመደንገጡ በጣም በጣም ተጠራጥራ፣ ምንድን ነው የምትፈራው የምትጠራጠረው ነገር አለ ሆይ? እኔ ኮ ቀላል እና ግልጽ ጥያቄ ነው የጠየኩህ። እሱ ግን ለጊዜው ሊያስተባብል ቢሞክርም እሷ ግን በጣም ተጠራጥረዋለች። ስለዚህ እንግዲህ አብጌል ያለችኝ ልክ ነው ብላ ይህን ነገር ልትገፋበት ትችላለች ማለት ነው። ደረጀ በራሱ ጊዜ ቀላል ጥያቄ ስትጠይቀው ተደነባብሮና የራሱ በውስጡ ችግር እንዳለበትና ከኋላው የተደበቀ ነገር እንዳለ እንድትጠራጥር አድርጓታል። ማርታም እንግዲህ ይህ ጥያቄ ሲነሳ ለምን እንደዚህ እንደተደነባበረ በጣም አስገርሟታል። ማለት ነው ስለዚህ ትጠራጠረዋለች። ወደፊት እንግዲህ አቢጊል ያለቻትን ነገር ልታደርግ ትችላለች ማለት ነው።